ነው። የቅዱስ ዳዊት መዝሙር 86 ከቁጥር አንድ ላይ ያለ የእግዚአብሔር ቃል ነው። ዛሬ እግዚአብሔር ወዶና ፈቅዶ በዚህ ስፍራ ስንገኝ የዕለቱን መሰረታዊ ታሪክ አጠርጥና አድርጎ በቅዱስ ስፍራ ለተሰበሰው ምእመናን ማስተላለፍ የግድ ስለሚል ነው እንጂ ሁላችንም የበዓሉን ታሪክ አውቀን በረከት የምናገኝበት በዓል መሆኑን አምነን መተናል። እንደ ቤተ ክርስቲያናችን ሕግና ስርዓት መሰረት ታቦታተ ሕግ ወጥተው በብፁዕ ሊቀጳጳሱ ትምህርት ተሰጥቶ ቡራኬ ተቀብለን ወደ ቤታችን እንሰማራለን። ለሆነም እግዚአብሔር ፈቅዶልን ብፁዕነታቸው መካከላችን ተገኝተዋል። አባታዊ ቡራኬና ትምህርት ብፁዕነታቸው ይሰጣሉ። ይሄ ለአጭር ደቂቃ ብቻ ነው የምናገረው። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጨለማው ዘመን ሊያልፍ፣ የመከራው ወቅት ሊያበቃ የዓለሙ መድኃኒት ሊመጣ ስላለው ቅድመ ዝግጅት የተጀመረበት ቀን ነው። በዚህ ዕለት በዚህ ሰዓት የትንቢተ ነቢያት ፍጻሜ የተከናወነበት እግዚአብሔር በቸርነቱ በምሕረቱ የበደልነውን የጠፋነውን ከእቅፉ የወጣነውን እኛን ወጥተን እንድንቀር ስላልፈለገ የምህረት ደጅ የምህረት በር የይቅርታም መንገድ ስላዘጋጀልን በተዘጋጀልን መንገድ እንድንገባ አምላክ መውረድ ነበረበት። ከሰማይ ወርጄ ከድንግል ተወልጄ፣ አድኖ ለአባታችን አዳም በሰጠው ቃል መሰረት ያንን ቃል ይፈጽም ዘንድ እግዚአብሔር ከሰማይ ሆኖ ነቢያቱን በሚልቅበት ጊዜ ነቢያት አባቶቻችን ስለ እናታችን ስለ ቅድስት ድንግል ማርያም በልዩ ልዩ መንገድ ተናግረዋል። ብዙዎቹ በትንቢት መነጽራቸው አይተዋታል። እንደነ ቅዱስ ያዕቆብ ያሉት ደግሞ ከምድር እስከ ሰማይ በተዘረጋች የብርሃንና የወርቅ መሰላል ተምሳሌትነት ተመልክተዋታል። ኖህ በቀስተ ደመና አይቷታል። አብርሃም መልከጸድቅ በሚሰዋው መስዋዕት በኩል ድንግል ማርያምን ጌታን እንደምትወልደው አይተዋታል። ደግሞም ኤልያስን በደመና ተምሳሌትነት አይቷታል። ሙሴ በደብረ ሲና በጸባጦ ሳምሳያ ተመልክቷታል። ሕዝቅኤል በተዘጋው የብርሃን መስኮት ቀይ ጎልማሳ ገብቶ ሳይከፍት ገብቶ ሳይከፍት ሲወጣ ያቺ ደጅ እንደተዘጋጅ እንደምትኖር አስቀድሞ እግዚአብሔር ገልጦለት አይተዋታል። ይልቁንም ደግሞ የአዲስ ኪዳን ከቅዱስ ዳዊት ቀጥሎ ትንቢቱ። መጽሐፉ ስብከቱ፣ ደረቅ ሐዲስ በመባል የሚታወቅለት ነብዩ ኢሳይያስ በብዙ መንገድ ስለ እናታችን ስለ ቅድስት ድንግል ማርያም አውርተዋል፣ ሰብኳል። ስለ ነገረ ሕማሙ የሰበከው ያህል ስለ ድንግል ማርያም በድንግልና ጽንሳ በድንግልና እንደምትወልድ ደግሞ ተናግረዋል። ናሁ ድንግል ትጸነሶ ትወልድ ወልደ፣ እነሆ ድንግል ጽንሳለች ወንድ ልጅን ትወልዳለች። ብሎ በህቱ ድንግልና ጸንሳ በህቱም ድንግልና የምትወልድ ሆነዋል። ከተወለደች በኋላ ስለምታደርገው በእርሷ ላይ ስለሚከናወነው የእግዚአብሔር ድንቅ ስራ ተናግሯል። እነዚህ ሁሉ መክበባቸው ንጉሥ ዳዊት መሠረታቲሃ ውስተ አድባር ቅዱሳን መሰረቶቿ በተቀጠሱ ተራራዎች ላይ ናቸው አለ። ለጊዜው ታቦተ ጽዮን ስለተቀመጠችባት ገብረ ጽዮን ስለተመሰረተችባት ረዥሟ ተናግረዋል። ይልቁንም ደግሞ ለፍጻሜው ስለእመቤታችን ስለ ድንግል ማርያም መሰረትነት ተናግረዋል። እናታችን ድንግል ማርያም በእናቷ በኩል ከአሮን ወገን ስትሆን በአባቷ በኩል ከካህናት ወገን የተወለደችውን ሐናን የሚያገባ ከነገሥታት ወገን የተወለደው ኢያቄም፣ ቅዱስ ዳዊት በትንቢት መነጽር ተገልጦለት ቀደም ብለው በተስፋ ይጠብቋት የነበሩ አባቶቿን ታላላቆቹ አሁንም ሲጠሩም፣ የሰማይና የምድር ያህል የገዘፈ ስም ያላቸው በጎ ምግባር ከስመ ከስማቸው ጋር አብሮ የሚቀጠልላቸው ታላላቆቹ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ ሌሎቹም ባህረገ ትውልድ የመጣችባቸው አባቶችን ተራራዎች ብሎ ጠርቷቸዋል። ተራራ መጀመሪያው ከጠላትም የሚያመልጡበት መጠጊያ ነው። ቀጥሎ ደግሞ የማይታየው የሚገለጥበት የሚታይበት ነው። ተራራ አባቶችን እግዚአብሔርን ያየንባቸው መስታወት፣ እግዚአብሔርን የተመለከተባቸው መነጽሮች፣ የእግዚአብሔርን አባትነትና አምላክነት ያየንባቸው የእምነት መሰረቶች ስለሆኑ መሰረቶቿ የተቀደሱ ተራራዎች ናቸው ብሎ እነዛን ቅዱሳን ያነሳል። ከነዛ መወለዷ ቅዱስ ያሬድም ማርያምስ ታህቶ እንትካት ከመባህሪ ከመባሄሬ ጻዕዳ ድንግል ማርያም ከጥንቱ ጀምሮ እንደ ነጭ ታበራ ነበረ ውስተ ከእርሱ ለአዳም ከአዳም ጀምሮ አዳም ከገነት በተሰደደ ጊዜ ቅዱስ አባ ህርያቆስ እንደተናገረው አንድ የወቅቱ ተስፋው ለአዳማ መሰደድን ገነት ነት በተሰደደ ጊዜ አጥያት ሰርቶ በድሎ ፍትሃ እግዚአብሔር ደርሶበት በመጥ በወጣ ጊዜ ከልጅ ልጅ ተወልጅ የሚል ተስፋ እግዚአብሔር ነግሮት ስለነበረ ያንን በለተፈልኩ ልቡናው ተሸክሞ ያችን ልጅ ያችን ንጹሕ አጣራሽ ያችን ነጭ ንጽሕት አዲስ እንቦሳ በመስከፈልኩ ልቡናው ይዘው ልጅቱ ወደ ሊሆን በተስፋ እዚህ ነው ቅዱስ ያን ደ ምስተከር ስለ አዳም ከመዛሂሪ ጻዕዳ ከአዳም ጀምሮ እስከ ሃናና ኢያቄም ድረስ የነበሩ ደጋግ አባቶች ይችልናት ይጠብቋት ነበረ። ለምን ቢባል የተሰጣቸው ተስፋ የሚፈጸመው ደርሷ በኩል ስለሆነ ምክንያተ ብህደት ስለሆነች ማለት ነው። እግዚአብሔር ከሰማይ መጥቶ ያርፍበት ዘንድ ማረፊያ ያስፈልገው ነበር። ለገና ልብስ እንዲያዘጋጁለት ለማረፊያም ቤት ለእንግዳ ቤት እንዲያዘጋጁለት እንዲጠርጉለት፣ ንጉሠ ሰማይ ወምድር እግዚአብሔር የሚያርፍበት ያስፈልገው ነበረ። ዓለም በጨለማ ተውጦ በኃጢአት በመርገም በነበረበት ጊዜ እግዚአብሔር ነጸረ ኵሎ ዓለመ ወኢረከበ ዘከማኪ እመ እግዚአብሔር፤ ከሰማይ ሆኖ ወደ ምድር ተመለከተ አሻተተ፣ እንዳንች ያለናት ግን አላገኘም። እግዚአብሔር ከላይ ሆኖ ሲያይ ሲመለከት ዓለም በሙሉ በዕዳ በበደል ተውጦ ነበረ። ነገር ግን የእግዚአብሔር የዓይኑ ማረፊያ የሆነች ብርሃን ከጨለማ ጋር ህብረት እንደሌለው ብርሃን ብርሃንን ቅዱስ ቅዱስን እንደሚመስል የእግዚአብሔርን ቅዱስና የተጎናጸፈች የለበሰች ንጽሕት ድንግል ማርያምን ከላይ ሆኖ ተመለከታት አያት። ከዚህ የተነሳ ድንግል ማርያምን በአባት እናቷ በኩል ዛሬ እንድትወጣ አደረገ ማለት ነው። መሰረታቲያ ውስታ አድባር ቅዱሳን መሰረቶቿ በተቀደሱ ተራራዎች ናቸው። የተቀደሱ ተራራዎች ሀናና ኢያቄም ናቸው። ሲቀርቡ ቅድም የጠራ ናቸው ቅዱሳን አባቶቻችን በርኅቀተ ዘመን አላዩትም። ሀናና እያቄም ግን ለዚህ እድል ተመርጠው ይችን ንጽሕት ብርህት ቅድስ ከፀሐይ ሰባት የምታበራዋ ሰማይና ምድር የማይሸከሙትን ሰማይና ምድር የፈጠረን ጌታ በማሕፀኗ የምትሸከመዋን ድንግል ማርያምን ለመውለድ ታደሉ። ድንግል ማርያም ገና በሀናና በእያቄም። ከመወለዱ አስቀድሞ በትልይት በቅዱስ ገብርኤል አብሳሪነት ነው የተወለደችው። ነሐሴ ሰባት መልአኩ ቅዱስ ገብርኤል መጥቶ ለሃናና ለኢያቄም ነግሯቸው ሀናና ኢያቄም በራእይ በምሳሌ የተነገራቸው በመልአኩ እውን ሆኖላቸው ዓለም ሁሉ የአንዲቷን የፀጉር ዘለላዋ የማያህል ተወልዳላችሁ ብሎ ነግሯቸው ነሐሴ ሰባት ተጸንሳ በእናቷ ማህፀን እያለች ሞት ቀስቀሳለች፣ አይነ ስውር አብረታለች። ተነሳ ህዝባዊ ወደ ብቀኝነት አያርፉምና በእናታችን በቅድስት ሐና ማህፀን ሆና ይህንን ድንቅ ተአምር የሠራችውን የሃናን ልጅ ወደዚህ ዓለም እንዳትመጣ በምቀኝነት ሲነሳሱ መልአኩ ቅዱስ ገብርኤል ወደ ረጅሙ ተራራ ወደ ሊባኖስ ተራራ ሐናና እያቄም እንዲወጡ አድርጎ በዛሬው ዕለት ከሊባኖስ ትወጭ ምራት፣ ከሊባኖስ ሙሽራ ትወጣለች ተብሎ እንደተነገረው በሊባኖስ ተራራ ሐናና እያቄም ከቤተሰቦቻቸው ርቀው ተሰብተው ማለት ነው። በኢየሩሳሌም በስተሰሜን በኩል ያለ ተራራ ነው። ሊባኖስ ወደ ሁለት መቶ ኪሎ ሜትር ያህል ርቀት አለው። ረጅም ተራራ ነው። በተራራው ላይ ሰው የለም፣ የሰው ዘርም የለም። እግዚአብሔር ግን አለ። መልአኩ ግን አለ። መልአኩ ቅዱስ ገብርኤል መርቶ ረጅሙ ተራራ ላይ አንደኛው ትንቢቱ ፍጻሜው ምሳሌው ይፈጸም ዘንድ ነው። በረጅሙ ተራራ ረጃጅሞቹ ተራራዎች አባቶቿ በትንቢት ይመለከቷል ስለነበረ እርሷ በተራራው ላይ ትወለድ ዘንድ ግድ ስለነበረ በተራራው ላይ እመቤታችን ቅድስት ድንግል ማርያም በዛሬው ዕለት ስትወለድ ሰማይና ምድር በሐሴት ተሞልተዋልና እንኳን ደስ ያላቸው። እመቤታችን ቅድስት ድንግል ማርያም ስትወለድ ባህሩ ማር ሆነዋል። መራራ የነበረው ዓለም አፍጧል። የደረቀው ግንድ ለግልመዋል። የለመለመው ደግሞ አፍርቷል አፍርቷል። ሰላም ለኪኦ የውቱ ለዘገብረ ሰማየው ምድረ እያል እናታችን ቅዱስታናን እጅነሳታለን። በድንግል ማርያም መወለድ ሁላችንም በሐዲስ ልደት ተወልደናልና ደስ ይበላችሁ። ይሄ የደስታ ቀናቸው ነው። ይህ አዲስ ምዕራፍ የተከፈተበት ቀን ነው። እመቤታችን ቅድስት ድንግል ማርያምን አባቶቻችን መመኪያችን ናቲኖች ይሏታል። መመኪያችን አንቲ ወቱ ወካይበ ተማይጠን በማርያም እምከ እንተ ይእቲ እግዝእትነ ወትንከ ተዘመደነ በወሊዶ ተዚአከ ይላል ቅዱስ ያቆም በእናት በድንግል ማርያም ተማጽነናል። እርሷ አንተን ወልዳ አንተ እኛን በማዳን መመኪያችን ናትና ይላል ቅዱስ ኤፍሬምም አክሊለ ደመክነ ወትምኬተ ዘመድነ ይላታል። መመኪያችን፣ የመመኪያችን ዘውድ ናት፣ መመኪያችን ናት። እናታችን ቅድስት ድንግል ማርያም መጽሐፍቱ ሁሉ ትምክህተ ዘመድነ ይላታል። ከድንግል ማርያም በፊት የነበረው ዘመን የመከራ ዘመን ነበረ። ከድንግል ማርያም በፊት የነበረው ዘመን የጨለማ ዘመን ነበረ። ያ የጨለማው ዘመን እንዲገፈፍ ብርሃን የምትወድ ብርሃን ድንግል ማርያም በምድር ላይ መገኘት ነበረባት። እናታችን ቅድስት ሔዋን፣ በሔዋን ምክንያት ሞት መጣብን እየተባለች በእርሷ ላይ ብዙ መከራ ብዙ ፈተና መቶባት ነበረ። በንተ ሔዋን ተአጦተ ገነት የገነት ደጅ በአንቺ ምክንያት ተዘግቷል እየተዋለች አሁን ግን በመመኪያችን በድንግል ማርያም ምክንያት የገነት ደጅ ተከፈተ። በተከፈተው የገነት ደጅ ደግሞ እኛ ገባነው፣ እኛ ገባን። ለዚህ ነው ትክ መኪያችን ዘውድ ትምክትነቷ በሁለት ወገን ነው። አንደኛው እግዚአብሔር ከሰማይ ወርዶ ስጋዋን ተዋህዶ ከስጋዋ ስጋን ከነሷ ነፍስ ነስቶ አካላዊ ቃል ሰማይና ምድር የማይችሉት ጌታ የማይችሉት ንጉሥ እርሱን በመመዷ መመኪያችንናት። ክብር ምስጋና ለስሟ ይሆን። መመኪያ ሰው ለሰው መመኪያው ነው። ሰው ለሰው ስላ በሰው መከለያ እንደሚሆነው ሁሉ አባት ለልጁ መኩሪያ እንደሚሆነው ሁሉ እናታችን ድንግል ማርያም ደግሞ መኩሪያችን፣ ትንከታችን ናት። ክብር ምስጋና ይገዋል። መኩሪያችን ከሚነደው እሳት የተጠለልንባት፣ ከባህር የተሻገርንባት፣ ከመጣብን መከራና መዓት የተደገፈባት መርኮዛችንና ወደ ገነት የወጣንባት መሰላላችን ነው። ክብረ መስጋና ለሰው መመኪያ ማለት ይሁን መመኪያ ሰው እገሌ አለ በእርሱ ይህንን እሻገረዋለሁ ብሎ ይላል። የሚመካበት የሚጠጋበት ነገር ያመጣል። የምንመካባቸው መመኪያዎች ሁሉ ሲያልፉ የባታልፍ እስከ ገነት እስከ መንግስተ ሰማያት ድረስ መርታ በአማላጅነቷ በልጅዋ እቅፍ የምታኖረን በሰማይም በምድርም ትምክህታችን ድንግል ማርያም ናት መመኪያችን። በዚህ ብዙ መጻሕፍት ተጽፈዋል። ቅዱስ ጊዮርጊስ ዘጋስጫን እንድታነሱ የብርሃን እናቱ መመኪያችን ናት ይላታል። ቅዱስ ያሬድን ብታነሱ ቅዱስ ያሬድ እንዶ ተጨንቆ በምን ላመስግናት ብሎ ይቃውን ቱል የሌት ሲያመሰግኑት እንደነበረው ልሳኔ ላኢላህ ይልቅሰክ ኮይታ ባንድ ቤት ያመሰግንሻል እግዚአብሔር ይብለኪ እናቴ መመኪያዬ። እናት ለልጇ መመኪያ ናት፣ መመኪያ ናት እሷ ትራባለች እንጂ ልጇ እንዲራብ አትፈልግም። ትራቆታለች እንጂ ልጇ እንዲራቆት አትፈልግም። መከራ ይደርስባታል እንጂ

ያ የተወሰደው በረከት የተወሰደው ቅድስና መሰረቱ በድንግል ማርያም እንዲጣል አድርጋለች። ክብር ምስጋና ለስሙ ወመሠረቱ ለዓለም ማለት እውነት ነው። እሷ መሰረት ናት። እሷ በምድር ላይ በንጽህና በቅድስና እንድትገኝ እግዚአብሔር ካደረገ በኋላ በሷ መሰረትነት ከሥጋዋ ሥጋን ከነብሷ ነፍስን ነስቶ አካላዊ ቃል ሰው ሆኖ ሰው ሆኖ ፍጹም ሰው ፍጹም አምላክ ሆኖ እኛን መሰረታችን ተንዶ ነበረ፣ ተንዶ ነበረ፣ መሰረት እንዲኖረን መሰረተ ህይወት ማርያም ወጥን ተመድኃኒት ዘምቀል ይሆን ይላል። መሰረተ ህይወት የህይወት መሰረት ናት። መሰረት ናት ለልጅ። ስለዚህ በመስቀል ላይ ሆኖ እነዋት እናታችሁ ብሎ ያስረከበን መሰረታችን ዛሬ ልደታችን ልደቷ ነው እና እንኳን ደስ ያላችሁ። መሰረት እርሷን በእናትነት ለእኛ እኛን በልጅነት ለእርሷ የተሰጠንበትን ጭምር ቀን እናስበት ነው ማለት ነው።

ሰማይ ወምድር ዘያገምኖ እፎ እንጋ ማይፀነ ድንግል ጾሮ ሰማይና ምድር የማይሸከሙት እኔ እንጃ የድንግል ማርያም ማይፀነ እንደ ተሸከመው ይላል። አባ ሕርያቆስም በቅዳሴው ሰባቱ የብርሃን ነገር አየው መጋረጃዎች፣ የእሳት መጋረጃዎች አይተኑ ተደለው አይተኑ ተንጦላ በውስተ ተርስኪ በየማኑ ምንም ነበር ጸጋሙ በቀኝ ነውን ወይስ በግራ ነው? ዘንስቲት አባል አንት ታናሽ የአስራ አምስት ዓመት ሙሽራ ስትወኝ ብሎ ይል። ስለዚህ እናታችን ቅድስት ድንግል ማርያም እጓለአነሳ የሆነውን ግሩማልን የፈጠረውን ግሩም የሆነውን ጌታን የወለደችውን ቅዱሳን እንዲህ ባለ መመኪያመት መጠሪያ ቋንቋ አጥሯቸው ሰው እኮ በምን ላመስግንሽ? ብሎ ሰውን የሚያንቆለጳጵስበትና የሚያወድስበት ቋንቋ አጥሮት ይቸገራል። ድንግል ማርያም በምን ቋንቋ እናመሰግናታለን? በኮልታፋ በኃጢአት በተበላሸ አንደበት እንዴት አድርገን እናመሰግናታለን? ፀሐይን፣ በመልከቷት ፀሐይ ፍጡር፣ የፀሐይን ፈጣሪ ፈጣሪ የወለደች እሷን፣ ለዚህ ነው ኮልታፋ እንደበት ጓላ አነሳ በከዝኪታች እምአንስ ዱ አንቲ ለመሰረተች ሃክቦ እንቆክቦር ለመሠረትነትሽ የከበረውን የእግዚአብሔርን ከሀሊነት ፈጣሪነት ትንቢተ ነቢያት ሲጠቅስ ነው እንቆክቦር። ስለዚህ በእናታችን ለቅድስት ድንግል ማርያም የልደት ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመላው ዓለም ያሉ የድንግል ማርያም ልጆች በታላቅ ደስታ ንፍሮውን አንፍረው ያላቸውን ነገር በሙሉ አውጥተው ደጅ ላይ ወጥተው ድንግል ማርያምን ያስቧታል። የድንግል ማርያምን በዓል ያከብራሉ፣ እነርሱ ይከብራሉ። በክብራችን ቀን ለክብር ስለሰበሰበ ክብር ምስጋና ለስሙ ይሁን፣ እግዚአብሔር የተመሰገነ ይሁን። ስለዚህ መሠረታቲሃ ውስተ አድባር ቅዱሳን፣ መሰረቶቿ በተቀደሱ ተራራዎች ናቸው። መመኪያነቷ የመጀመሪያው ይሄ ነው። ሁለተኛው መመኪያነቷ ደግሞ በአዳምና በሔዋን መጥቶ የነበረው ጥንተ አብሶ የራቀው በሷ በኩል ስለሆነ ጥንተ አብሶ ወርዶ ነበረ፣ በአዳምና በሔዋን በኩል እስከ ሐናና እስከ ያቄም ነበር። ድንግል ማርያም ግን ከዚህ ሁሉ ንጹህ ሆና ቅዱስ ገብርኤል እንዳለው ቡሬት አንቲ ወብሩክ አንቺ ቡሩክ ትነሽ የባይ አይነ ሽንፍሬ ቡሩክ ነው ብሎ በአንድ አንቀጽ እንደጠራው እናታችን መመኪያችን ናትና በዚህ ዕለት እምሊባኖስ በሊባኖስ ተራራ ድንግል ማርያም ተወልዳለች። እኛ ምን እናድርግ ነው መልእክቱ። በዚህ ዕለት በዚህ ሰዓት እናታችን መቤታችን ቅድስት ድንግል ማርያም ከጨለማ ወደ ብርሃን የተሸጋገርንባት ድልድያችን ናት። ስለዚህ እኛም ከበቀል፣ ከቂም፣ ከክፉ ነገር ድንግል ማርያም ባህሪና ማንነት ከማይስማሙ ነገሮች ለክርስትና ሕይወት ከማይስማሙ ነገሮች ልንወጣ ወጥተን ከኢየሩሳሌም ወጥተው ነው ኢባኖስ ተራራ ላይ ወጥቶ። ስለዚህ በስጋ ፈቃድ ከምንጓዝባቸው በሥጋ ምኞት ሕይወት ከምናደርጋቸው ነገሮች ሁሉ ተላቀን ወጥተን በቅድስና በዓሉን ልናከብር እንደሚገባ፣ የነሳ መሰረት ልንጥል እንደሚገባ የትናንትናውን ማንነት ትተን ዛሬ የመዳን ቀን ነው ብለን በንጽህና በቅድስና ሆና የሰማዩን ንጉሥ ማረፊያ የሆነችውን ድንግል ማርያምን በማሰብ አማላጅነቷን በመመልከት ቅድስና፣ ንጽህና የባህሪ ገንዘው የሆነው እግዚአብሔር ልባችንን እንዲያድር ማድረግ ይጠበቅብናል ማለት ነው። አምላካችን ነውን፣ እግዚአብሔር በዓሉን የሰላም የፍቅር በዓል ያድርግልን። ከዚህ በላይ እንዳድግ እናንተ ጸሐይ ላይ ነው ያላችሁት። እሱ አባታችን የወላችንን የበረከት አባት የጠመመውን አቅንተው የጎደለውን ሞልተው የራቀውን አቅርበው በአባታዊ በረከታቸው ይባርኩናል። ሉላ አምላካችን እግዚአብሔር ለዛሬ ዓመት በሰላም በጤና ያድርሰን።